እዚህ ቦታ ላይ ሁለት ነገር አስታውሱ። ጥብርያዶስ ነው ጥብርያዶስ ይሄ ባህሩ ነው። ባህሩ ላይ ስለተፈጸሙ እነግራቸዋለን። ይሄ ዳርቻው ራሱ ግን የጥብርያዶስ የገሌላ ባህር ዳርቻ ከተፈጸሙ ነገሮች ሁለት ዋና ዋና ነገሮች አሉ። የመጀመሪያው መድኃኒታችን ኢየሱስ ክርስቶስ ከተንሳኤ በኋላ ለደቀ መዛሙርቱ ተገልጦላቸው ከእነርሱ ጋር የጠበሱትን አሳ የተመገበበት ይህንን ዓሳ የተመገበውም ደግሞ እንዲሁ አይደለም። ፍጹም ተዋህዶ ምታት እንዳይደለ ሞትን ድል አርጎ የተነሳ እርሱ አምላካችን መሆኑን እንዲያረጋግጡ ነው። ይህ በዚህ ብቻ አይበቃም። ዓሣ የተጠበሰውን አምጦ አቅርቡ ከማለቱ በፊት ደቀ መዛሙርቱ ከጌታችን ትንሳኤ በኋላ ከኢየሩሳሌም ትንሣኤውን አይተዋል፣ ያረጋግጠዋል። በዝግ ቤትም ተገልጦላቸዋል። ለሶስተኛ ጊዜ ነው በዚህ ይወታል ወደ ቀድሞ ስራቸው ወደ አሳ ማጥመድ ተመልሰው ነበር። ታዲያ ቀኑን ሙሉ አሳ ሲያጠምዱ አንዳች አላገኙ። የምታውቁት ታሪክ ነው። አዎ የዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ በዚህ በጥብሪያዶስ አሳ በሚያጠምዱበት ደቀ መዛሙርቱ ጋር ተገለጠ መጣ። ከትንሳኤ በኋላ ነው። ቀኑን ሙሉ አሳ ለማጥመድ መረባችንን ስንጥለዋለን እስካሁን ግን አንዳችም አላገኘንም ብለው ችግራቸውን ገለጡ። ከዚህ በኋላ ጌታችን መረባችሁን በቀኝ በኩል ጣሉ አላቸው። በቀኝ በኩል መረባቸውን ሲጥሉ ከመቶ ሃምሳ ሶስት በላይ ወይም ከሌላ ጀልባ አጋዥ መጥቶ እስከሚያግዛቸው ድረስ መረባቸው በአሳ ተሞላ። ስለዚህ ያጡትን አሳ ያበረከተ ይሄንን ያ ይሄ ምን ያስተምረናል? በራሳችን ያጣነውን በእርሱ ቃል እንደምናገኝ። ባህር የዓለም ምሳሌ ነው። ወንጌል የሕይወት የእድሜ ዘመን ምሳሌ ነው። ቀኝ ደግሞ የቀናነት የመልካም ነገር ምሳሌ ነው። በራሳችሁ ብቻ እየተመካችሁ አትኑሩ። በእግዚአብሔር ቃል መሰረት ባህር በተባለ ዓለም ላይ በእርሱ ቃል መሪነት ኑሩ። በራሳቸው ያጡትን እንደ እርሱ ቃል አገኙ። በእርሱ ቃል ስንመራ እናገኛለን ነው። ሁለተኛው ጉዳይ ከዚህ በኋላ ቅዱስ ጴጥሮስን ጌታ እንደሆነ አወቀ። ዮሐንስ 21 እንዳዘነው ሁለተኛው እና ዋናው ጉዳይ ደግሞ ደቀ መዛሙርቱንም ክህነት ከሰጣቸው ማግስት የትንሣኤ ሁለት ሾሟቸዋል። ልፋለባቸው በአንድ ሮተር ሾማቸው። በዮሐንስ 21 ላይ በዚህ ቦታ የምናገኘው ቅዱስ ጴጥሮስን ስምዖን ጴጥሮስ ሆይ ትወደኛለህን? አለ ስንት ጊዜ ምን አለ? እንደምወድህ አንተ ታውቃለህ። ለምንድን ነው ይህን ያለው? በጸሎተ ሐሙስ ጊዜ ሌሎቹ እንኳን ቢክዱ እኔ አልተውህም ብሎ እኔ አውቃለሁ፣ ዶሮ ሳይጮህ ተብሏል። ን ያገብተል አሁን አሁን ግን እኔ አውቃለሁ ማለት ቀረ። ሁሉን እኔ አውቃለሁ አይባልም። ትምህርት ነው። ቀደም ቀደም ማለትም አይገባም። እናም ይሄን ያሳየው ትህትና ነው። ረ ቅዱስ ጴጥሮስ ከዚያ ስለተማረ፣ አሁን ግን እንደምወድ ምን አለ አንተ ታውቃለህ። አንተ ታውቃለህ በሉ እስኪ አንተ ታውቃለህ፣ አንተ ታውቃለህ፣ ልባችንን አንተ ታውቃለህ፣ ልበታችንን አንተ ታውቃለህ፣ ስለ ሀገራችን አንተ ታውቃለህ፣ ስለ ሕይወታችን ስለ ልጆቻችን ስለ ኑሯችን አንተ ታውቃለህ። የቅዱስ ጴጥሮስ ይህ ታላቅ ቃል እዚህ ቦታ የተነገረ ጌታችን ከዚህ በኋላ ምን አለ? በእርግጥ እንደተመለሰ በትክክል በፊትና እንደመጣ ስላወቀ ቅዱስ ጴጥሮስን ምክንያት አድርጎ በጎችን፣ ግልገሎችን አስተማረ። ጠቦቶችን፣ በጎች፣ ግልገል፣ ጠብ፣ ሽማግሌዎችን፣ ወጣቶችን፣ ህፃናትን፣ ምዕመናንን ጠብቁ ብሎ ለካህናት አደራ የሰጠበት አንዱ በምድር አስራችን የተላይ ታሰረ ይቀራላችሁትም ለኃጢአቱ

ያ የመስረታው አደሙ መምህራን የበለጠ ይነግራቸዋል። ይሄንን አስታውሱ በጎቼ ጠብቁ ብሎን ያዘዘበትና ለአጠቃላይ ለቤተክርስቲያን መሰረት ሆኖ ለአውሪያት፣ ለሳይናት፣ ለመናን ያዘዘበት ነው። ስለዚህ እብሪ አደሱ ጋለው ሶስተኛ ጊዜ የተገለጠበት እኒህ ድርጊቶች የፈጸሙበት ድንቅ ቦታ ነው።